ሰላም ጤና ይስጥልን። ወድነ የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው ነው ያለው? እግዚአብሔር ይመስገን። ሰላማችሁ ይብዛ እያልኩኝ ዛሬ አዲስ ቪዲዮ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰብ ያልሆናችሁ ነባሮች ደግሞ ላይክ ሼር አድርጉና አበረታቱ ማለት ነው። ዛሬ የመጣሁት በአደይ በሰራተኛዋ አደይ ክፍል ድራማ ነው የመጣሁት። ላይክ ሼር አድርጉ ቤተሰቡን ሀሳብ፣ አስተያየታችሁም ደግሞ ኮሜንት ስራ አስቀምጡልኝ። ያልተጠበቀ ነገር ተከሰተ። አዳይ ከቤት ተባረረች። ፍቅር ደስ አላት። ዴብ አዘነ። ደምቃን ጠርታ መጣች። ደምቃን እቤት ድረስ ጠራች። ፍቅር አዳይ ሌዋ እና ተብሎ ተመሰከረባት። መቃመጣ ዳይመንድ በል ሁሉንም ነገር አስረዳችሁ አለችው። ፍቅርም አለ ሌላ ደግሞ ምን ሊሰራ ቤቴ ድረስ መጣ አሉ እና ልመታ ስነሳ ከዛ ከዛ ዲቭ ደግሞ ትሰማኛለ የምትናገረው ነገር ተናገር እና ከዚህ ቤት ወለቅ በላለው ለዳይመንድ ማኑ እኔን ጠብቃ እንድትዘርፍክ ብሎ ደመቀ ስጠይቅ ሄላ ሄላ ደሞ ለዚ በቃ ይሄ ሁሉን ያቀነባበረች አደይ ናት እያለ መሰከረባት። አደይ ናት ከዚህ ስወጣ ጠብቃ ዘራፍ ብላ አደይ ናት የመዘችኛለው ተናገረ። ከሳ አደይ ብድግ አለችና ምን ምን እያልክ ነው? ምን ምን እያልክ ነው አለችው። ለምለምም ከዛ ደግሞ አንድ የተናገረውን ሁለቴ መናገር አይችልም አለችው። ከዛ ሁሉም ደነገጡ። ሁሉም ነገር ያደረገችው አዳይ ናት ብላ እሷም ተናገረች። አዳይ በጣም አዘነበች። ምንም ያደረኩት ነገር የለም ለምለም ደመቀ፣ ቆይ ምን ስለምን እያወራክ ነው አለች አዳይ ቅርታ፣ አዳይ፣ ምስጥርሽን ልደብቅልሽ ስላልቻልኩ በጣም አዝናለሁ። ቆይ ስለምንድን ነው ተወራንተ? ያለች በቃ ምንም ያደረግሹ ነገር ሁሉም ነገር ሰምቻለሁ አለች፣ አላት ማለት ነው። ከዛ አዳይ አንቃ ያዘችሁ ያለው ነገር ሁሉ ነገር ንገራችሁ አለችሁ። ከዛ ፍቅር ደግሞ ያዘቻትና ቆይ ምን አርጊ ነው የምትይ ብላ አዳይን ያዘቻት ማለት እዛ። ሄላ ደግሞ አዳይ በጣም ነው ማዝ ነው ከአንቺ አልጠብቅም ነበር አላት። ለምለም ደግሞ ደሞ ሄላ ብላ ስትል፣ ከዛ ምን አላት? አሁንም ለአዳይ ልታግዥላት ነው ብሎ ለምለም ላይ ጨዋ ማለት ነው ፍቅረኛዋ ላይ አላማናትን። በቃ አደይ ማንም ሊያምናት አልቻለም ሁኔታው ግን የፍቅር ሴራ ነው ይሄ የሁሉ ፍቅር ናት ያደረጋችሁ ብር ከፍላ አያችሁ። በአሁን ሰዓት ላይ በዚህ ድራማ ብዙ ነገር መማር እንችላለን። በተለይ በሀገራችን ላይ ደሀ እየተጨኮነ በብር አያችሁ፣ በብር እየተመሰከረባቸው እንደዚህ እውነት እያላቸው እውነታቸው ተቀብሮ እውነታቸው ተቀብሮ በጣም እውነታቸው ናት በጣም በውሸት በተመሰጠ የምኖሩ ብዙዎች አሉ አገራችን ላይ እና ከዚህ ድራማ ብዙ ነገር መማር እንችላለን። በቃ ከዚህ በኋላ መሄድ እፈልጋለሁ። ከዚህ በኋላ ከቆየውኝ ሁሉም ነገር ጦሮ አይመጣም ብሎ ወጣ። ከዛል ቅር ተከተለችው። ቆይልሸኝ ካለችው ከዛ ሄላም ባርኮትኔ መሄድ ይሻለኛል ብሎ ወደ ቤቱ ሄዳ ቆይ ለምለም ደግሞ ቆይ ሄላ አለችው። ምትመጪ ከሆነ ነይ፣ ወይ ደግሞ አዳይ ትሻለኛለች ካልሽ ሂጂ ከእሷ ጋር አላት። ከዛ ተከተለ ወጣች። ከዛ ባር ዴቭ አዳይ ይህንን ነገር አታደርግም ብዬ በአስር ጣት የፈርምልሽ ነበር፣ ግን ይህ ነገር ምንድን ነው አላት። ከዛን አዳይም በእውነት እኔ ምንም የማውቀው ነገር የለም ይህ ውዱ የፍቅር ውሸት ነው ስትል፣ ባርኮት ባርኮትም በቃሻ ላይ ይወቃሻል። ይህ ሰውዬ እኮ ከታገሽበት ያወጣሽ ነው። በጣም መልካም ሰው ነው። አንቺ ላይ ውሸት ሊናገር አይችልም አላት። አንቺ ላይ ክፉ የማይደርስ የሚያስብልሽ ሰው እኮ ነው አላት። ጥፋትሽን አምነሽ አንገትሽን ደፍተሽ ፍቅርን ንቅርታ መጠየቅ ሲገባሽ ስገባሽ ዛ ባርኮትን ዴቭም ተነሱባት እና ዴቭ፣ አደይ እኔ ካንቺ ይህንን አልጠብቅም ነበር አላት እና ተነስቶ አዝናለ ብሎ ወጣት ጥሏት። ፓርኮትም ደግሞ አደይ በጣም ተሳፍር ያለሽ ቆይ፣ ምንድን ነው ይጎደለሽ? ምንድን ነው ያነሰሽ አላት። ፓርኮቴ አለችው አደይ። ቆይ እስቲ አስረጅኝ ስላት ይህንን ነገር እንዴት ነው የምትረጅ እህቴን ፍቅርን እኮ በጥፊ መተዋት መጥተዋት፣ አላመንኳትም ነበረ አሌ አላት ማለት ነው። ከዛ ላይ ምንም መናገር አልቻለችም፣ ያው እውነት ስላላት። የእሷ እውነት ግን ማንም አላወቀላትም። ፍቅርን ነው ያመነዋት። አሁንም አታምኝም ማለት? ምንም እማምነው ነገር የለም፣ ያደረኩትም ምንም ነገር የለም ብላ መለሰችለት። ከዛ ፍቅርም ወጣች። ደመቃለት ትሸኝ የውሊሽ አላት። አሁን ቶሎ ብላሽ ብሬን አስገቢልኝ አላት። ከዛ ግን ያለው ነገር ለምንም ለማንም እንዳትናገር አለችው። ከዛ ይሄ የራስሽ ጉዳይ ነው አላት፣ ደመቃ ማለት ነው። ከዛ እየተቆጣኝ ቆኖ ተውቀዋል አለችው። ከዛ እኔ አይመለከተኝም ብሎ ሄደ። በማገባሽ ነገር ውስጥ አትግቢ አሁን ነግሬሽ ነገር ብሬን በፍጥነት አስገቢልኝ አላት። ከዛ የተናገርከው ነገር ተጸጸት እንዴ አለችው። አይመለከተኝም ብሎ ጥልዋት ሄዳ። ከዛ ኤላ ለምዳም አዳይ ላይ ይሄ ሁሉ የተደረገ ነገር እኮ የፍቅር ተንኮል አለችው። አሁንም እየተከራከርሽላት ነው አላት። ማንም ሊያምናት አልቻለም፣ አዳይም ማለት ነው። ሰውዬ በብር ተገዝቶ ስለመሰከረባ አዳይ በእርግጠኝነት ታደርጋለች የዘረፈን ልጅ እኮ ነው እቤት ድረስ መጥቶ የነገረን አለ። ዛሬ በጣም ግራ ገብቶኛል አለች ለምለም። ለማን እንደምነገር ራሱ አላውቅም አለች። ያ ልጅማ ከመሬት ተነስቶ አዳይን እንደዚህ ያደርጋትም፣ አዳይ ሁኔታ ነው የገረመኝ እንጂማ አዳይ አብሌን አግኝቻለሁ ብሎ መለሰላት። ሁለታችሁም በጣም ነው የምትደብሩት አላት። ከዛ ለምለም ደግሞ አደይ ምን ሆና ይሁን እንደዚህ ያሳበችው? ከዛ አሁንም ለእሷ እየተጨነቅሽ ይችላል ነው አላት። ከዛ አዎ ሰው ሆኖ የማይሳሳት የለም አለችው። ምናልባት አደይም አድርጋ ሊሆን ይችላል ግን ታደርጋለች ብዬ በፍጹም አላምንም አለችው። ከዛ አሁን አደይ አደይ ብለሽ ስለሷ ማውራት ትተሽ ተነሽ ተነሽና ምግብ ስሬልኝ ወይ ደግሞ ከውጭ ልዘዝ። ማለት ማለት ነው የእሷ ወሬም ልሰማ አልፈለገም ማለት ነው። ከዛ ባርኮት በጣም ይቅርታ፣ እኔ ምንም ነገር አላጠፋውም ማለች አደይ። አሁንም አሁንም አላመሽ። ለካ ፍቅር የምታወራ ወሬ ሁሉም ነገር እውነት ነበረ፣ እኔ አላምናትም ነበር አለ። እውነት ብዙ ነገር ከአንቺ ሰምቻ ነበር፣ ግን ዛሬ ምንም ልሰማ አልቻልኩም። እውነት ከዛ ፍቅር መጣች። ከዛ በያም ፎቶትሽን ሰብስበሽ ውጭ አለች አለቻት። ከዛን ፍቅር ቆየኔ ከዚህ ብብወጣ ምን ታገኛለሽ? እኔ ኮ እናቴን እኔም ቀምንጥለኝ ነው እንጂ እንደ አንቺ ከእናቴ ጋር ምኖር ሰው ነበርኩ ብላ አዘነች። ከዛ ለእናቴም ተናግሬያለሁ ከዚህ ቤት ቀሽን ጠራርገሽ ውጭ ብላ ከቤት የጉዞ ሁኔታ እንጂ ቦታችን ሊቀያየር ይችላል፣ አለች ያለችው እስከሚያልፍ ነው እንጂ ሁሉም ነገር ሰው ውሸት ስላወራ አይደለም። ፈጣሪ ግን አንድ ቀን ሁኔታውን ሊያወጣ ይችላል ማለት ነው። እና ሰውን አትመኑ፣ ምንም ነገር ሳታዩ አትቾክሉ ማለት ነው። አንዳንድ ሰዎች በጣም መልካም ሰዎች፣ አሁን የሰው ወሬ ይሰማሉ። እነ ባርኮት ለአደይ ያላችሁ ክብርና ፍቅር የተለያ ነበር፣ ግን በፍቅር ውሸት፣ ዛሬ እሷ ላይ ፈረደ። ሁሉም ሲፈረዱባት ግን ያለው እውነት አደይ ጋ ነው። አደይ ምንም አላጠፋችም። አሁንም የፍቅር ሴራ ነው ይሄ። ሀይ ድሃ ልጅ ውጪ ከዚህ ያለቻት፣ ከዛ አደይ መንቀርፍፍ ያደርግሻል ብላ ልብሷን ሰበሰበች። ኔ ውጪ፣ አንቺ ሌባ ብላ አስወጣቻት ጎትታ። የውድሽ እኔ ከእኔ ከፍቅር ጋር መሳፈጥ ለዚህ ያደርጋል ነ ውጭ ብላ ከፈተረቻት። አዳይም ተይ ፍቅር ራሴ ብቻ እንደመጣው ራሴ ብቻ ወጣሉ አትንክ አለቻት። ብዙ አትንጨጨር ያጋጥማል። አሁን ቤታችን ሰላም ያገኛል። አንች ከዚህ ቤት ስትወጪ እኛ ቤትን ሰላም ያሳጣሹ አንቺ ነሽ። ብላ እንብላ ጨዋችባት። ቆይ ፍቅረኔ፣ እኔ ከዚህ ቤት ወጣ አንቺ ምንድነው የምታገኝ? ምንድነው የምትጠቀሚ? አለቻት። ምን አደረግኩሽ? አለች። ከዛ የልመናሽን የጂና መንገድ ላይ ለምኝበት ብላ ውጪ አለቻት። ከዛ ደብ ደብሮት ነበረ አዛን፣ ሊዲያ ደግሞ እንውጣ በጣም ደብሮኛልን እዛ አደይ የመጣች ዴብ ጋ ዴብ፣ ቆይ አንተም ዴብ ፍቅር ከቤት አባረረችኝ ባርኮትም ትማዴኝ አንተም እንደዚህ አይነት ስራ ሰራች ላማንካቸው አለች። ዴብ አንተም ጨቀንክብኝ አለች። እዛ ፍቅር መጣች። አንቺ እስካሁን አሌርሽም ምንድን ሰሪ ዚህ ይመጣሽ ምን ትሰራለሽ ከዴብ ክፍል አለች። ምን አባሽ ትሰሪያለሽ? ውጭ ያልኩሽ እኮ ነው አለች። ከዛ ዲ ፍቅር፣ እንደዚያ አትበያት ዝም በይ በቃ አላት። ዲ በጣም ለሰው ያው ሪስፔክት አለ። ነገር ግን የምትናገረው እንኳን ምንም አታስብ፣ በቃ የመጣውን ነገር ሁሉ ትናገራለች ማለት ነው። ሰው ያስከፋል። ያው ክፉ ስለሆነች ለሷ ምንም ላይ መስል ይችላል። ግን እሱ የእሱ አነጋገር የሰው ልብ ይሰብራል ማለት ነው ከዛ አደይ እኔ ምን እንዳስብ ነው የፈለግሽ ዳይመንድ እኮ ዘመድሽ ነው አንቺ ላይ እንዴት አስበው እንደዚህ አይነት ነገር ይና የል ጠርጥር አላት ዴቭ እኔም እንዳንተ ነው ግራዬ ገባኝ ራሴም ራሱ ገርሞኛል አለችው ያልጠበቅኩት ነገር ነው የሆነብኝ አለችው ሁሉም ውሸት ነው የተወራብኝ አለችው ከዛ እና ዴብ ምን ያደርግሽ ደግሞ አታፍሪም አለችው ከዛ ዴብ ደግሞ ፍቅር ተይ እንደዚያ አትናገራት አላት የውልሽ የውልሽ አደይ እኔ ምንም ልልሽ አልችልም ነበር ይሰማሻል አለ አላት ገዛን በቃ ባርኮትም እናንተ ወንድሞች ናችሁ ብዬ ተቀብያችሁ እንደዚህ ታደርጉኛላችሁ? አለች ባርኮትም ጨካነብኝ፣ አንተን ጨካንክብኝ አለች። ከዛ አደይ እኔ በበኩሌ ምንም ልልሽ አልችልም፣ በጣም ነው የተናደድኩብሽ አላት። ከዛ ሊዲያ መጣች። አንቺ ደግሞ ምን ትሰሪያለሽ ከዚህ? እስካሁን አልሄድሽም? አለቻ ከዛ አደይ ወጣች ማለት ነው። እዛ ፍቅርን አይታ አንዳንድ ሰው በላያቸው ደግሞ እንዴት ደስ ባለኝ አለች ከዛ ፍቅር እኔም ከእናንተ ጋር ነው የምሄደው ስትል አንቺ አንቺ ከኛ ጋር ለመሄድ ሁሉ አመት ይፈጅብሻል አለችው ያው እነሱም ናኛ ቦታ ሊወጡ ነው ማለት ነው ስለደበራቸው አደይም ወጣች ያው ቤቱ ሰላም አሳጥታለች ፍቅር በፍቅር የተነሳ ሁሉም ሰው ከቤት መውጣት ይፈልጋልና ቤቱን ቁጭ ብለሽ ጠብቂ አለቻት፣ ማለት ነው። ከዛ አንቺ የምጠብቅብሽ ቤቱን ጠብቂ፣ ቤት ጥላ ሄደች ሄዱ ማለት ነው። ዴቪና ቪዲያ የሄዱት ደግሞ መዝናኛ ቦታ እንሄዳለን ብሎ ዴቪ አደይ ከቤት ስለወጣች በጣም ተናደደና፣ ከዛ ከዛ ደምቃ መጣ። አደይ ምን በደለችክ? አደይ ላይ እንዴት እንደዚህ ትጨክናለህ? ምን አረገችክ? ብለው አለቃ ደመቀን አንቆ ያዘው ማለት ነው። እንዴት እንደዚህ ታደርጋለህ? እንዴት አደይ ላይ እንደዚህ አይነት ስራ ትሰራለህ? አንተ አንተ ነህ ለሴት ብለህ እጅ ላይ አንተ ለሴት ብለህ ነው እንዴ እጅህን እኔ ላይ ሳናሳ አሎ ማለት ነው ደመቀ ለአለቃ እንደዛ ሲለው ቆይኔ ከዚህ ምን እጠቀማለሁ? አለው ከዛ የፍቅር ወንድም አደይን ከቤት ያባረራታል፣ ከዛ ጎዳና ትወጣለች፣ ከዛ መሄጃ ታጣና እንትገት ነው መኖር ትጀምራለች፣ ብሎ ነገረው መከረው ማለት ነው። በራያችሁ ወንድሙ እህቱን አሳልፎ ሲሸጥ ለብር ብሎ ደመቀ ከዛ እኔ ራሴን ያልቻልኩት ሰው እንዴት አኖራታለሁ ብሎ አዘና አየ። እኔ ዳይመንድ ሁሉንም ነገር ካልኩሌት አረጋለሁ፣ ከፍቅር እንበቃ ብር ተቀብያለሁ፣ ምንም አትጨነቅን ያለው አለው። የተወሰነ ብርን ይሰጣለሁ፣ ከዛ ቤት ትከራያላችሁ፣ አብራችሁ ትኖራላችሁ አላ ይገባ፣ ለአንተ ብዬ ነው እሺ ጭራሽ እጄን ታነሳብኛለህ? አለው ከዛ ከዛ እንዴት ነሽ ፍቅርዬ? አለው ባርኩት መጣና ራሴን አሞኛል አዳይ አንቃይ ነበር ራሴን አሞኛል አለች አውቃ አንተ እኮ ከቤት ስትወጣ አንቃይ ያዘች አለ አለች አውቃ አንተ እኮ ከቤት ስትወጣ ራሱ ድጋሚ እኮን ያነቀች። አደይን አናቃትም ነበር፣ ለካ እንዲህ አይነት ሰው ናት፣ አለው። እኔ ችዬ አሳልፌ ነው እንጂ ስንት ጉዳት መሰልክ። ለምን አነቀች? ምን አረግሻት? እውነቱን ስላጋለጥኩሽ ነበር። እስከ ዛሬ ድረስ ለተናገርኩሽ እና ላስቀየምኩሽ ነገሮች ይቅር በይኝልኝ። ለማሚ የተፈጠረውን ችግር ነገርካት? አለችው አይ ላሁን አልተናገርኩም። ግን ባለፈው ለአደይ ደመወዟን ስጫት ብዬ ሰጠሁሽን፣ ሰጠሻት አሉ ግን አካው አልሰጠቻትም ማለት ነው አለው። አለች አውቋል። በቃ የአሁኑን ወር እልክልሻለሁ፣ ሰጫት። ከዛ ሽ ወር ኮት ያለችው፣ ከዛ ፍቅር ከቤት አስወጣቻት። መንገድ ላይ ቁጭ ብላ እያለቀሰች ለም ለምለም፣ ወጣች ከቤት አባረሩሽ? አ አዎ አባረሩኝ። እኮ እንዴት ነው ያመኑት? ልጁ የአባቴ ክርስትና ልጅ ነው። ንጉስ ጠልፈኝ ጊዜ እሱ ነው ወደ ቤቴ መለሰኝ። እና ከዛ ችግር ያተረፈኝ እዛ አባቴ ደግሞ በጣም ይወድ እሱ ባይመልሰኝ እኮ ያኔ ምን ችግር እንደምደርስብኝ መገመት አቅተኝ። እንዲህ ተጠልፋሽ ነበር አለችው። ከዛ እሱ ነው አዎ፣ ወደ ቤት የመለሰኝ ለዛ ነው ለዛ ነው በቃ እንደዛ ሊያምኑ የቻሉት አለች። ከዛ ቆይ በምን ልትገዛ ነው እንደዚህ ማውራት ይቻላል አለች። አዳይ እሱ ነው ግራ ገባኝ አለች። መጨረሻው ይቀጥላል።